የኪሮቤል እናት ከዝቻ አለም ተሰናብተዋል። ከስንት ጊዜ ድካም ልፋት በኋላ እንግዲህ ይችን አለም ተሰናብተው ሄደዋል ማለት ነው። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ አድማጭ ተመልካቾቼ፣ እንደምናላችሁ፣ ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በጽናት ድራማ በክፍል ስልሳ ስምንት መተናል ማለት ነው። እንግዲህ እንደሚታወቀው ጽናትና ኪራ ሊጋቡ ሽር ጉድ እየተባለ ነበረ ማለት ነው። ነገር ግን ሰርጉ ተገልብጦ ወደ ሀዘን መሩህ የሆነ ሀዘን ውስጥ እንግዲህ ገብተዋል ማለት ነው፣ የኪራ ቤተሰቦች የጋሽ ተሾመ ቤተሰቦች በሙሉ ማለት ነው። እናም እንግዲህ ሲፈራ እና ኪራን እና ጽናትን ለማጋባት እንግዲህ ሲሯሯጡ የነበሩት ጋሽ ተሾመ ወይንም የኪራ አባት እጅጉን በጣም እንግዲህ ልባቸው ተሰብሯል። የባለቤቱን የወይዘሮ አስቴርን ህልም እውን ሳያደርጉላቸው ይችን ዓለም የልጄን ዓለም ሳላይ እንዳልሞት እንዳሉ እንደጓጉ እንግዲህ ይችን ዓለም ተሰናብተዋል ማለት ነው። በጣም ያሳዝናል የእናት መሞት በድራማው አለምም ሆነ በእውነተኛው ህይወት እጅግ በጣም ልብ ይሰብራል። በዚህ ድራማ ላይ የኪራ እናት መሞት አልነበረባትም። ቢያንስ እንኳን የልጇን ደስታ ሳታይ እንደዚህ መሄዷ በጣም ያሳዝናል። እኛም ማየት ጓጉተን ነበረ፣ ጽናትና ኪራ ሲጋቡ አንድ ላይ ሁላችንም ጓጉተን ነበር። እናትየዋም እንግዲህ ተመልካቾችም የጽናት ወዳጆች በሙሉ ጉጉታችን ነበረ። ነገር ግን በጣም በሚያሳዝን ሁኔታ እንግዲህ የኪራ እናት ሰርጉን ለመታደም ልጃቸውን ለመዳረር ብለው ወደ ቤታቸው ከሐኪም ቤት እንግዲህ መጥተው ነበረ። እናም እንግዲህ ኪራም እንግዲህ እናቱ የዋ በመምጣቱ በመምጣታቸው እጅግ በጣም ደስ ተሰኝተው እናቱን እንግዲህ ጽናትን ሊያገባ እንደሆነ ሲያበስራትም ነበረ። የኪራ እናትም እልል እልል እልል ብለው እንግዲህ እጅግ በጣም ደስ ተሰኝተው ነበር። ጽናትን የተቀበሏት ምርቃትም አለብሷቸው እናትና አባት፣ የኪራ አባትም የኪራ እናትም ጽናትና ኪራን ውለዱ፣ ክበዱ፣ ትዳራችሁ ይሙቅ ይድመቅ በማለት እንግዲህ ሲመርቋቸው ተመልክተናል። እናም ግን በጣም በሚያሳዝን ሁኔታ የጽናትና የኪራ እናት የኪራ እናት አንድ ላይ ቁጭ ብለው እያወሩ ሳለ እንግዲህ ኪራን አደራ እያለች እንግዲህ አደራ ስትሰጣት ነበረ። የኪራ እናት ለጽናት ጽናትም እንግዲህ እቴትዬ፣ እንደዚህማ ተስፋ ትቁረጪ እና ሰርጉም እኮ ወደፊት መራዘም ይችላል። የአንቺ ሕክምና ያስፈልጋል መቅደም አለበት እያለችን ጽናትም ስትናገር ነበር አይ እኔ እንኳን ከዚህ በኋላ ምንም አይነት ተስፋ የለሽም ተብያለሁ። እናም እንግዲህ የኪራን ነገር አደራ ጽናትዬ እያሉ በጣም ልባቸው በተሰበረ ንግግር ለጽናት አደራ ኪራን ሲሰጡ ነበረ። ይህንን የተመለከተውና የሰማው ኪራ እማዬ ምን ሆነሽ ነው? እማዬ ታመሻል እንዴ? በማለትም ወደ እናቱ ይቀርብና ሲናገረ ሁሉን ነገር ሰምቻለሁ። ምንሽኑ ያመመሽ ለምን ደበቃችሁኝ? እያለም እንግዲህ ኪራ እጅግ በጣም ልቡ ተሰብሮ ሲያናግራቸው ነበረ። እናም እንግዲህ ይህንን የሰሙት ጋሽ ተሾመ ምንድን ነው የምትጨቃጨቁት? በማለት ወደ እነሱ ጋር ይሄዳል። እኮ እናንተ በዙሪያ የሆነ ነገር እንደተደበቀ አቅ ነበረ እኮ እንዴት እናቴ ታማ፣ እንዴት እኔን ሰርግ ልታበሉኝ? በማለት እንግዲህ ኪራም እጅግ በጣም ልቡ ተሰብሮ እናም እንግዲህ ጋሽ ተሾመም የኪራ አባት አጠገባቸው ቁጭልና እናትህ ለሶስት ዓመት ያክል እንግዲህ በካንሰር ህመም ስትሰቃይ ይኖራለች በማለትም ኪራ ያላሰበውን ይሆናል ብሎ ያልጠበቀውን ነገር ተነገረው። በቃ በጣም የሚሆነው የሚገባበት ነበር የጠፋ በጣም ደንግጦ ነበረ። እናም እንግዲህ በጣም ከመናደዱ የተነሳ ቆይ እኔ ምን ያንሰኛል እኔ ምን ይጎለኛል የእናቴን ህመም ለመስማት ከእናቴ ጎን ለመቆም፣ በማለት በጣም ልቡ ተሰብሮ ሲናገር ነበረ። በዛ መሀል ግን በጣም እየጮኸ እንዴት እኔ ምን አጎደልኩብሽ፣ እኔ ምን ያንሰብኛል? እያለም እንግዲህ እናቱን በኃይለ ቃል እየተናገረ ባለበት ታይም ጽናትን በቃ ኪራ ተረጋጋ እቴትን አታስጨንቃት እያለችም ስታናግረው ነበረ አንቺ ዝም በይ አያገባሽም፣ እዚህ ውስጥ እንዳትገቢ እያለ ኪራም ሲናገር ነበረ። እቴትም እንግዲህ ነብሳቸውን ይማርና እሷ ምንም አታቅም፣ እሷ ምንም አላደረገችም እያሉ ይችን ቃል እየተናገሩ ነበር። ኪራም እንግዲህ ካለው ኃይለ ቃል ሲጮህባቸው እናትና አባቱ ላይ ለምንደበቃችሁኝ? እንዴት ሶስት ዓመት ያክል ሙሉ እኔ አንድ ልጃችሁን እንዴት አልነገራችሁኝም? እንዴት የሕመምሽ ተካፋይ እና ተጋሪ አላደረግሽኝም? እኔ ምን አጎደልኩብሽ? እኔ ምን ያንስብኛል? እያለ ኪራ በተናገረበት ሰዓት እናትየዋ በጣም ጭንቀት ውስጥ በጣም ተዳከሙና ራሳቸውን ስተው ሲወርቁም ነበረ። በጣም በመደናገጥ እና ና በመጮህ አምቡላንስ ውሃ ማምጡ እየተባባሉ ብቻ ግን አምቡላንሱን ቢመጣ የኪራ እናት ወደማይቀረው ቦታ አኮብልለዋል ማለት ነው። ላይመለሱ ዳግም ይችን ዓለም ተሰናብተው ሄደዋል እና እጅግ በጣም ጋሽቶ ሾመ በሆነውና በተፈጠረው ነገር ሲያዝኑም ሲተግዙም ኪራም እንግዲህ እማየን እናቴን የገድልኳትን ነኝ እኔ ባልጮክ እኔ ኃይለ ቃል ባልናገር ኑሮ እራሷን ስታትሞትም እናቴ እያለ ለብዙ ቀናት እንግዲህ ብቻውን በክላስ ውስጥ ዘግቶ ያለ እህል ያለ ውሃ እናቴ እማዬ እያለ እማዬ ኔንኝ የገደልኩሽ እያለ እራሱን ከሰዎች አግሎ በጣም ሲሰቃይና ምሩህ የሆነ ሀዘን ገጥሞ ተመልክተናል። እጅጉን በጣም ያሳዝናል በእውነት እናት በድራማውም ማለም ሆነ በእውነታው መሞት የለባትም እና እጅግ በጣም ያሳዝን ነበረ። እናም እንግዲህ ኪራ ጽናትም ስትለምነው ነበረ። ጽናት ማንንም ሰው ማየት አይፈልግም እና ዞር በልኝ ማየት አልፈልግም አንቺን ሁሉ የሚል ቃል ከአንደበቱም እያወጣ ተናግረናል። የኪራም አባት ያኔ ጽናት እንናገር እንንገረው እያለች እንግዲህ ስትለምነው ነበረ። ነገር ግን አሁን ላይ ሕይወቱን ፍቅሩን፣ ባለቤቱን አጥቷል። ድጋሜ ደግሞ ልጁንም አጥቷል። ያም ማለት ምንድን ነው ለምን ተደበቅኩኝ በማለት ኪራ ከአባቱ ጋር ክፉኛ ጥላቻ አድሮበታል ማለት ነው። እናም እንግዲህ አንዳንድ ነገሮች ሄዶ ሄዶ እውነታው መውጣቱ ስለማይቀር ከመደበቅ ግን ባይደበቁ መልካም እንደሆነም እንግዲህ አስተውለንበታል፣ ተመልክተንበታል። እናም እንግዲህ ጋሽተሾም ባለቤቱንም ልጁንም በማጣቱ እጅግ በጣም መሩህ ሐዘን ገጥማቸው በጣም ምንም እንኳን የሚያዝናና ቃልም ሆነ ሰውም ከጎናቸው የለምና በጣም ተግዘው ተመልክተናል። እና ጽናትዬም እንግዲህ ወደ ጋሽተሾምም ወደ ኪራም ወደዛ ወደዚህ እያለች እንግዲህ ከጎናቸው በመሆን እንግዲህ ከሐዘናቸው ጎኑናም ተመልክተናል ማለት ነው። በሌላ በኩል መራዊትን እጅግ በጣም ስቅስቅ ብላ ስታለቅስ፣ እናቴ ማለት ነች እኮ እቴት እያለች በጣም ከፍቷት፣ ለእኔ ብዙ ነገር ያደረገችልኝ ባለውለት አይነት እያለች ቤተሰቡ በሙሉ እናሆምም እንደዛው እጅጉን በጣም እንግዲህ የሐዘን ጥሩ የለውም የሐዘን ደግ ነገር የለውም እና ከሚባለው በላይ ልባቸው ተሰብሮ ተመልክተናል ማለት ነው። እናም እንግዲህ ይሰረጋል የተባለው ሰርግ ሰርጉ ተገልብጦ ተሰርዞ የነኪራ ቤት በሀዘን ተጥለቅልቋል ማለት ነው። ውድና የተከበራችሁ አድማጭ ተመልካቾች እንግዲህ የክፍል ስልሳ ስምንት እንግዲህ ቆይታችን ይህን ይመስል ነበረ። ያው የኪራ እናት ባትሞት የልዛቸውን ደስታ ብታይ እጅግ በጣም ደስ ይል ነበረ። ከዚህ በኋላስ ምን ይቀጥላል የሚለውን ነገር ደግሞ ወደፊት አብረን የምንጋራ የምናይ፣ የምንመለከት ይሆናል። ለዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ በማድረግ የደውል ምልክቱን በማጥቆር ቤተሰብ ሁኑ። ነባሮች ደግሞ ሸር፣ ላይክ አይረሳ ማለት ነው። ስላዳመጣችሁኝ አመሰግናለሁ። ስለምታበረታችሁኝ እጅግ በጣም አድርጌ አመሰግናለሁ። በቀጣይ ክፍል እስክንገናኝ ቸር ሰንበቱ። ባይ ባይ።